ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። እናንተ እንዴት ናችሁ? እየበረታችሁ ነው? ስራ እንዴት ነው? አፍያ ጤንነት በርቷል? ያ ጠንክራችሁ በሰላም ላገራችሁ ያውቃችሁ። እና ቻናሌን በላይክ ጀምሩት። ላይክ እያረጋችሁ ጀምሩት። ያው ከእናንተ ምንም የሚጎልባችሁ ነገር የለም። ላይክ ብታረጉት ያው ለኛ ቪዲዮ ለምንሰራ ሰዎች ስለሚጠቅም ነው ማለት ነው። ወዶች ይሄ ለምትሰጡኝ አስተያየት ብርታት፣ በርቺ ጠንክሪ ለምትሉኝ እህቶቼ በጣም አመሰግናለሁ። አላህ ያክብርልኝ፣ የበለጠም ማበረታቱኝ። እኔም ጥሩ ጥሩ ነገር ለመስራት እሞክራለሁ ማለት ነው። እና ያው በእኔ የደረሰ በእናንተ እንዳይደርስ አንድ መልእክት ላስተላልፍላችሁ ነው የመጣሁት ማለት ነው። ቁም ነገር ነው ማውራው። ወደ ህላዚም በተለይ ቦታ የገዛችሁ ልጆች ማለት ነው እንድትጠነቀቁ ነው እንጂ እኔ ለማስፈራራት ምናምን አይደለም። እኔ ስለዘነጋሁ የሆነ ነገር አጋጥሞኛል። እናንተ ደግሞ ዘንግታችሁ ከሆነ ቤተሰቦቻችሁን እንድታስታውሱ ልነግራችሁ ነው የመጣሁት። ይሄ ምንድነው? ህገወጥ ቦታ የገዛችሁ እህቶቼ ወይም ወንድሞቼ አጥሩን ካላጠራችሁት ማለቴ የገዛችሁትን ቦታ አጥራችሁ ካላስቀመጣችሁት ሰው እየከዳን ገባችሁ እናንተ ገዝታችኋል በሽማግሌ ፊት ተፈራርማችሁ ገንዘብ ከፍላችኋል የህግ ወጥ በመዘጋጃ የጠና አይደለም። በሽማግሌ ነው የምትፈራረሚው ወረቀቱ ላይ ይህን ያህል ካሬ ብሎ ይጻፋል ገባሽ ከዛ ያንን ቦታ ሽን አንቺ ካላጠርሽው ካላጠርሽው በቃ እንደገና የሸጠልሽ ሰውዬ የቀረው ቦታ ካለው ያቺ ቦታው ትንሽ ከሆነች ከአንቺም ከሌላም ከሸጠው ላይ ሸርፎ እንደገና ጨምሮ ነው እየሸጠ ያለው ማለት ነው። ክደት እየመጣ ነው የሚልሽ፣ ፈልጌ ነው እየካዱ ነው። ምሳሌ፣ የዛሬ ሁለት አመት፣ ወር የዛሬ አንድ አመት ሶስት ሶስት መቶ ሺ ብር ያንን ቦታ ሽጦት ከሆነ ዛሬ ላይ ሰባት መቶ ወር ስምንት መቶ ሺ የሚያወጣ ከሆነ ማለት ነው። ከዛ ከሸጠልሽ ላይ እየቆረሰ እየጨመረ እየሸጠ ነው። ቅዱስ አላባባሪም አንቺ ብሬ ከሚቀመጥ ስመጣ ሽጭ ወር ታደርግበታለሁ ብለሽ ህገወጥ ወጥ ቦታ ብትገዢ ካላሳጠርሽው እየቆረሱ እየወሰዱ ቦታቸው ላይ እየጨመሩ እየሸጡ ነው። በኋላ መታችሁ እንዳታለቅሱ። ባለሽ የሚግዛው ወንድምሽን፣ ማንም ሰው ይግዛልሽ ቦታዬን ቼክ እያረክ በሳምንት ሁለቴ ጊዜ እየሄደ ቼክ ማድረግ አለበት ያንን ቦታ ማየት አለበት። ችካል ዝም ብሎ ቢቸከል መፍትሄ የለውም። ምክንያቱም ብዲግ አርጎ እዛ ላይ ቢቸክለው ላያስታውስ ይችላል። የኛ ሰው የሚያዩ የወረቀቱ ላይ የተጻፈው ነው። ወረቀቱ ላይ ያለውና መሬት ላይ ያለው ደግሞ አንድ አይደለም። ያጭበረብራሉ። በቃ ከሸጡ በኋላ እንደገና ቦታ ሲወደድ ይለድማሉ። ሲለድሙ ከሸጡት ላይ ቁርስ እያደረጉ የተረፋቸው ቦታ ላይ ጨምረው እየሸጡ ነው። ስለዚህ ቤተሰብሽን አስጠንቅቂ ያልታጠረ ከሆነ አሳጥሪ። ጭቅጭቅን ትርክ ምናምን የበዛበት ነገር ደግሞ ከሆነ ሸጥ ታረጊና ወይ ብርሽን አስቀምጭ። የኔ ምንድን ነው አሁን የሆነው የተወሰነው ተወስዶ ትርፍ መሬት ነበረችው ያቺ ትርፍ መሬት ስትጠበው ከእኔም ከዛ ከሸጠለትም ከላይም ከታችም ቆራርሶ ጨምሮ ሸጥ ነው ያደረገው ገባችሁ? ያንን ከቁ ተቆርሶ ከተሸጠልሽ ከተሸጠብሽ ደግሞ አንቺም ይገዛሽ አታገኝ። ለምን ብቲ አሁን ላይ ሰው የሚገዛው አሁን ላይ ሳይሆን ሰው የሚገዛው በቃ ለቤት መስሪያ ከሆነ ቤት የሚያሰራ ፕላስ ደግሞ ኩሽናና ሽንት ቤት ሊያሰራ የሚችል ሰፋ ያለ ቦታ ካልሆነ ማንም አይገዛሽ። በቃ ግብቶሻለ። ሄደሽም ከዛ ከሰውዬ ልከራከር ልቅጥም ማለት አችኝ ሕግ ወጥ ስለሆነ ቢከዳ ምን ይደረጋል? ስትሻሻጭ ወይም ስትጋዥ እነዛ ወረቀት ላይ ያሉት ሽማግሎች እራሱ ቢመጡ አላህን ካልፈራ ከካዴ ምንም ሊያርጉት አይችሉም። ምክንያቱም የገበሬ ቦታ ነው፣ ሕግ ወጥ ነው። ምንም ልታርግ አስቀድመሽ መጠንቀቅ ነው። የተገዛልሽን ነገር እውልኝ ወይም ምጠሩልኝ፣ ቼክ አድርጉልኝ ማለት ነው። ችግር የለውም፣ እኛ እናውቀዋለን ቦታውን ድንበሩን። አይሰራም። ምክንያቱም ለእኔም ስላልሰራ ለእናንተም ላይሰራ ይችላል። አንቺ ነሽ ማስታወሻ ያለብሽ ቤተሰብሽም ማለት ነው። የእኔ ቤተሰብ ዘንግቶት ነው። ቤተሰብን ቢዘነጋው ከመጣሁን በኋላ እኔ ቦታውን ሂጄ አይቼዋለሁ እኔ ራሴ ሂጄ አይቼ አላጠርኩም የእኔ ስህተት ማለት ነው። ቤተሰብም ያላጠረው ከክፋት ሳይሆን ወረቀት ይዘናል ኦልሬዲ፣ ማንም አይነካውም፣ ድንበሩን እናውቀዋለን ምናምን ብሎ ሊሆን ይችላል ግን ዋጋ የለው። ገባሽ? እኔም ሄጄ አይቼው ነበር። አንድ ጊዜ ነው ከመጣው ሄዩት። ዘነጋሁ ወይ አላጠርኩም። ስለዚህ ቦታ የገዛችሁ እህቶቼ ቤተሰቦቻችሁ ቼክ እንዲያረጉ በሳምንት ሁለቴ ቢታጠርም እየሄዱ እንዲያዩት ገባችሁ? እየሄዱ እንዲያዩት ንገሯቸው፣ ወይም አሳጥሩት። ሰው ክህደት አብዝቷል። አይደለም ባሪያ የራስ ወገን ወንድም እህት እየከዳ አይደል? በገንዘባችን፣ በንብረታችን፣ በቤታችን እየከዳ ስለሆነ እንዴት ሰርተን አምጥተን ያንን ቦታ እንደገዛ ነው እኛ ስለምናቅ፣ አስታውሱ። ቤተሰብ ካልታጠረ አሳጥሩ፣ ቢታጠርም እየሄዳችሁ ቼክ አድርጉልን በሉ። ገብቷችኋል? ቦታችሁ ተሸርፎ ተተሸጠ ስፋት ከሌለው መሸጥ አትችሉም። ምክንያቱም ሽንት ቤትና ኩሽና ሊያሰራ የሚችል ነገር ከሌለ ማንም አይገዛ እና ወዶችዬ፣ ንብረታችሁን ይጠይቁላችሁ ወይም ቼክ ያርጉላችሁ። ከታጠረ መልካም ነው፣ ካልታጠረ ችካል ስላለ ኦር ደግሞ ምልክቱን ስለምናውቀው የድንበሩን ምናምን ማለት አይቻልም አሁን ላይ እንኳን ባዳ ዘመድ ወላጅ እየከዳን ስለሆነ በቤት ይከዳል፣ በንብረት ይከዳል፣ በገንዘብ ይከዳል። አይፈረድም እና መታችሁ በኋላ ከምታለቅሱ አሁኑ ላይ ወይ ሳጥሩ ቦታ ገዝታችሁ ያስቀመጣችሁ ሕገወጥ ወይ የሆነ ሽጣችሁ ጭቅጭቅ የበዛበት ነገር ከሆነ ደግሞ ሽጣችሁ ወይ ብራችሁን አስቀምጡ። ችግሩ ደግሞ ብሩን ስታስቀምጡት በአማና ያስቀመጣችሁት ሰዎች ጋር ሊጠፋ ይችላል እና ከባድ ነው። ክዳት በጣም እየበዛ ነው። በተለይ በገንዘብ በኩል ማለት ነው። በተለይ በቦታ በኩል የሸጣውን ሽጦ የበላውን አልሸጥኩም እያለ ይክዳል። ምክንያቱም አላህን የሚፈራ ሁላ ብዙም ያለ አይመስለኝም። አንቺ እንዴት ለፍተሽ አምጥተሽ ያንን ቦታ እንደገዛሹ አታቂም። ተርፎሽ የሆነ ቤትሽን ሰርተሽ እቃሽን አሟልተሽ በቃ ተርፎች ደልቶች ምናምን የገዛሽ ሆኖ የሚመስላቸው ማለት ነው። በቃ የሆነ ቢከዱን ቤተሰብ ምንም ብዙ ላይመስላቸው ይችላል። ምክንያቱም እንዴት እንደሚሰራ የአረብ ሀገርን ነገር ስለማያውቁት ማለት ነው። የምንናደደው እና የምንበሳጨው የሚቆጨን እኛ ነን። ምክንያቱም ያችን ገንዘብ እንዴት እንዳመጣናት ስለምናውቅ ማለት ነው። ያች ቦታ ዋስትናችን ስለሆነች ያችን ቦታ ተማምነን የምንመጣ ብዙ አለን እኮ በቃ ቤት ሰርቻለሁ ቃማቻለሁ ቦታ አለኝ፣ ቦታዬን ሽጪ ወረቴን ይዛለሁ ብለን መተን በቃ እንደገና ለመሸጥ ስንል ጭቅጭቅ፣ ነትርክ ድንበሩ ምኑ ምኑ የተጭበረበረ ከሆነ ሰው ስለማይገዛን እንበሳጫለን እና እናለሳለን። መፍትሄ የለውም። ካሁኑ ግን የገዛችሁ ካላችሁ ቼክ አርጉልኝ ይውልኝ ይጠሩልኝ ማለት ግዴታችሁ ነው። አንድ ነገር ቢሆን የምትቆጩትና የምትናደዱት እናንተ ስለሆናችሁ ገባችሁ የሀላል ገንዘባችሁ ስለሆነም ትናደዳላችሁ። ይሁን ተናድጃለሁ፣ በርግ ግን ያለ ያለው ነው የሆነው ብዬ ተቀብያለሁ። ገብቷችኋላ? ከገዛችሁት ላይ ከገዛችሁት ቦታ ላይ ተቆርሶ ገባችሁ። ከእኔ ብቻ እኮ አይደለም ከላይም ከተዛም ከተሸጠው ላይ ተቆርሶ ያቺ ትንሽ ያለችውን መሬት ሰፋ እንድትልለት ጨምሮ መሸጥ ማለት ምን ማለት ነው? በጣም ይከብዳል፣ ያስጠላልን፣ ያናድዳሉ፣ ግን አልሐምዱሊላህ ምንም ማድረግ ስለማትችሉ ማለት ነው። ጭራሽም ሽምጥጥ ማድረግ ይችላል። አልሸጥኩም ቢል እነዛ ምስክሮቹ የሽማግሌዎች ራሱ ቢመጡ ሽምጥጥ ቢያደርግ አይከሰስ። ህጋዊ አደለ አይከሰስ። ምን አይል ዝም ነው እንጂ የሚባለው ማለት ነው። እና እንደዚህ ነገር ማያምጣባችሁ ቢሆንም ግን ቦታ ገዛም ብሎ ሆድን ነፍቶ ወረቀት አለኝ ብሎ መቀመጥ እንደማያስፈልግ ልነግራችሁ ፈልጌ ነው ማለት ነው። ውድ እህቶቼና ንብረታችሁን ቼክ አስደርጉ። ምንም ይሁን ምን ቦታ ብቻ ሳይሆን ቤታችሁንም ምናችሁንም ቼክ አስደርጉ። ቢቻል ቶሎ ለመንጣም ሞክሩ። በተለይ ቤት ያላችሁና በአባት በእናት በወንድም በምናምን ስም ያላችሁ ክደት፣ በባዳ ብቻ አይደለም በዘመዱ ስለባሰ። አላህ ንብረታችሁን በጠቅላላ በሰው ስም ያረጋችሁትን በስበብ አስባቡ ሰዎችን አግርቶ በእጃችሁ ያደርግላችሁ ነው ምለው። ምክንያቱም ከዛ መጥተ ኑሪበት ምን እንዲሁ ዝም ብለሽ ስም ለማዞር ብር ምናምን ትበያለሽ እንጂ በአንቺ ሆነ በእኔ ምናምን ትባይና ተግበስ ብሶ እዛው ዝም ዝም ይባላል። በኋላ ይፈጠር የሆነ ነገር ቢመጣ በአባትሽ ከሆነ እህት ወንድሞችሽ እኛ ምኖ ልትባይ ትችያለሽ። ምን ይታወቃል? እና በንብ አብዛኛው ስደተኛ ንብረቱ በሰው ስም ነው፣ በሰው ስም ነው። መጥቶም ደግሞ አስተላልፍልኝ ለማለት መከራ ነው። እና ከዛ ከመከራ አላህ አውጣችሁ። አምናችሁ በሰው ስም ገዝታችኋል። እነሱ ደግሞ ታምነው አማናቸውን የሚወጡ አላህ አድርጋቸው። ገንዘብ እያሳሳተ ነው አሁን ላይ ማለት ነውና፣ የዛሬው ቪዲዮ ይሄ ነው። ሼር አርጉት፣ ሌሎች እንዲሰሙት ማለት ነው። ላይክ አርጉት፣ ሌሎች ጋር እንዲደርስ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱ